ለምሳሌ በአንዱ በዓል ክርስቶስ በመጣበት ጊዜ በፋሲካው በዓል በሚሊዮን የሚቆጠር መስዋዕት በጎች ይታረዱ ነበር። በሚሊዮን የሚቆጠር ክርስቲያኖች አስ ምክንያቱም ሕዝቡ ብዙ ነው፣ ለእያንዳንዱ ያውሉ ይቀርባል። ፋሲካው በግ በየቤቱ ነው የሚገባው። ሚሊዮን ቤተሰብ አለ ማለት ሚሊዮን መስዋዕት ያስፈልጋል ማለት። ክርስቶስ ግን አንድ ጊዜ ስለ ሁላችን ነው የተሰዋው። አማናዊ መስዋዕታችን ክርስቶስ ነው። አማናዊ ሊቀ ካህናታችን ክርስቶስ ነው። ክርስቶስ አንድ ጊዜ በመስቀል ላይ ራሱን አቀረበ፣ ዓለምን አዳነ። ከዚያ በኋላ በቅዳሴው ከስጋው ደግሞ እንካፈላለን። በጥምቀት ከሞቱ እንሳተፋለን፣ ከትንሣኤው እንሳተፋለን እንጂ እንደ አዲስ የሚቀርብ መስዋዕት የለም። በብሉይ ኪዳን የነበረው መስዋዕት መሰዊያ፣ እንዲሁም ሊቀ ካህን ከአዲስ ኪዳኑ መስዋዕት መሰዊያና ሊቀ ካህን በምን ይለያል የሚል ነው። ከዚሁ ጋር አንድ ላይ አንዳንዶች ቅዱስ ጳውሎስን ባለመረዳት ጸጋው አድኖናል፣ ምንም አይነት ስራ አያስፈልገንም፣ ድነታችን ተፈጽሟል ሲሉ እንሰማለን። በውኑ ቅዱስ ጳውሎስ እያለ ያለው ይህንን ነው ወይስ ሌላ ነው የሚል ነው። ይህንን መምህራችን ዲያቆን ብርሃኑ ይመልሱልናል። ሪ ብዙ ጊዜ የሰማችሁት ይመስለኛል። ባጭር ባጭሩ ነው የምመልሰው። የብሉይ ኪዳን ካህን ከሌዋውያን ወገን የሆነ ራሱ በኃጢአት የተያዘ ስለ ራሱ ኃጢአትን ንስሐ የሚገባ ስለ ራሱ ኃጢአትን መስዋዕት የሚሰዋ ደካማ ሟች፣ ሲሞት በሱ ምትክ ሌላ ሰው የሚተካበት ነው። የአዲስ ኪዳኑ አማናዊ ሊቀ ካህናት ግን ኢየሱስ ክርስቶስ ነው። ስልጣኑ የባህሪው ነው። ከማንም አልተቀበለው። ሊቀ ሊቃውንት እንደነገሩልን ዓለምን ያዳነበት ጥበቡ የሚባለው ትህትናው ነው። እውነቱ ጥበብ የሚባለው ትህትና ነው። ምንም አንድ ዳን ብሎ ማዳን ይችላል። ምንም ለሁሉ ጠውረድ ካህሊ ነው። ሲፈጥር በካህሊነቱ ነው፣ ሲያድን ግን በትህትና ነው። እኛን መስሎ ነው እና እኛም መስሎ ራሱ መስዋዕት አድርጎ የአዲስ ኪዳን መስዋዕታችን እሱ ራሱ ኢየሱስ ክርስቶስ ነው። ራሱን የሰዋበት መሰዊያ ደግሞ መስቀል ነው። መስቀል ላይ ነው የተሰቀለው። ስለዚህ የብሉይና የሐዲሱን ልናነጻጽራቸው አንችልም። በእውነቱ እንዲያው ያንን ከማነፃፀር ፀሐይን ከአንዲስ ትንሽ ሻማ ጋር ማነፃፀር በጣም ቀላል ነው። ማይነጻጸር ማይባል ለማሳየትም የሚከብድ ነገር ነው እና ክርስቲያኖች፣ አማናዊ መስዋይታችን ክርስቶስ ነው። አማናዊ ሊቀ ካህናታችን ክርስቶስ ነው። አሁን ካህናት ሲናዝዙ አትሰማቸው ይፍታ ይድግ ወይ ስራይ ብለው ምንድ ነው የሚለው? እዚ ነው አምላክነ መድኃኒነ ኢየሱስ ክርስቶስ ሊቅ ሊቀ ካህናት ስራ ኃጢአቱ ድምሳ ሲያበስ አይደለም የሚሉት ነው። አይደለም። ስለዚህ ሊቀ ካህናቱ ኢየሱስ ክርስቶስ ነው። ሁሉ ጳጳሱም ቢናዝዝ ይሄ ነው። ፓትርያርኩ ቢናዝዝ ይሄ ነው። ቄሱ ቢናዝዝ ይሄ ነው። ሊቀ ካህናቱ ኢየሱስ ክርስቶስ ብቻ ነው። ይሄ ያለቀ ሊቀ ካህናት በብሉይ ኪዳን በአመት አንድ ጊዜ ቅድስተ ቅዱሳን ገብቶ የደህንነት መስዋዕት ያቀርብ ነበረ። ያ ምሳሌ ነው ማንን ለማመልከት? ክርስቶስ። ክርስቶስ አንድ ጊዜ በመስቀል ላይ የራሱን አቀረበ፣ ዓለምን አዳነ። ከዚያ በኋላ በቅዳሴው ከስጋው ደግሞ እንካፈላለን። በጥምቀት ከሞቱ እንሳተፋለን፣ ከትንሣኤው እንሳተፋለን እንጂ እንደ አዲስ የሚቀርብ መስዋዕት የለም። አንዴ ዘግቶታል። በብሉይ ኪዳን ግን መስዋዕቱ የዕለት አለ። የዕለትም ሁለት ነው፣ ጠዋታ እንዳለ ማታ እንዳለ። ከዛ የሰንበት ተጨማሪ ሶስት እንስሳ አለ። ከዛ የሰርቀ ወርሃ አለ። ከዛ የአመት በዓላት አለ ለምሳሌ በአንዱ በዓል ክርስቶስ በመጣበት ጊዜ በፋሲካው በዓል በሚሊዮን የሚቆጠር መስዋዕት በጎች ይታረዱ ነበረ። በሚሊዮን የሚቆጠር ክርስቲያኖች ስ ምክንያቱም ህዝቡ ብዙ ነው፣ ለእያንዳንዱ ያውሉ ይቀርባል። ፋሲካው በግ በየቤቱ ነው የሚገባው። ሚሊዮን ቤተሰብ አለ ማለት ሚሊዮን መስዋዕት ያስፈልጋል ማለት ነው። ክርስቶስ ግን አንድ ጊዜ ስለ ሁላችን ነው የተሰዋው፣ እና ይሄ ምንም የሚነፃፀር ነገር አይደለም። በዚህ ብንይዘው ግን ሁሌ በየዕለቱ የሚሰጠው ትምህርት እኮ ይሄ ነው። በእውነቱ ቤተክርስቲያን የምትመሰክረው ይሄ ነው እኮ እንዚህኑ ሞተከ ነው የምትለው ቅዳሴው። አሁን ላይ ሌላ ነገር የለም በእውነቱ ምንም ሌላ ነገር የለንም። ይሄ መሰረታዊ ነገር ነው። ይሄ በጸጋው ድነናል የሚለው የሚያነሳችሁት ሰፊ ጉዳይ ነው። እንደው በየዩቲዩብ ብትገቡ ሰፊ ትምህርት የተሰጠበት ነው። እኔም በጸጋው መዳን ብዬ አስተምሬያለሁ እዚያ ላይ ልታዩት ትችላላችሁ። ፕሮቴስታንቶች የዚህ ግራ መጋባት አለባቸው። የዳን ነው እናንተም ግልጽ መሆን አለበት ሁላችን የሰው ልጅ ሄዳ ነው፣ በክርስቶስ ጸጋ ነው። በምንድን ነው ሄዳ ነው? በክርስቶስ ጸጋ ነው። ሄዳ ነው። ጸጋው ምንድን ነው ብሎ ግን መጠየቅ ነው። ጸጋ እንዴት ነው የምናገኘው? ያን ጸጋ ለማግኘት ክርስቶስ የሰጠው ትእዛዝ አለ እኮ ባን እኛ አይደለም እኮ ያልነው ክርስቶስ እኮ ነው። አጫጭር ነገር ላንሳ እንዲያው። አሁን ደጋግሞ ክርስቶስ የመሰለው ለምሳሌ የአስሩ ደናግል ምሳሌ፣ አምስቱ ልባሞች፣ አምስቱ ሰነፎች። ልባሞቹ ዘይትም ይዘዋል። ሰነፎቹ ግን መብራት ይዘው ዘይት አልያዙም። ምንድን ነው ያ? ጌታ ሲመጣ በቀኝ የቆሙት እናንተ ስራብ ያበላችሁኝ። እነዚህ በሙሉ ጸጋ የምናገኝባቸው ስራዎች ናቸው። ቅዱስ ጳውሎስ በስራ አይደለም ያለው ምኑን ነው ካላችሁ፣ የህግ ስራ። የትኛው የህግ ስራ? የህግ ስራ የሚባለው በኦሪት የነበረው ለመንጻት ምሳሌ፣ የእግዚአብሔር ልጅ ለመባል መገዘር። በዚያ አልዳን፣ በህግ ስራ አልዳን። ለእያንዳንዱ ኃጢአት የበግ መስዋየት የፍየል መስዋየት የርብግ እና የዋኖስ ግልገል የቂጣ የእህል ቁርባን እንደዚህ አይነት የህግ ስራ አንሰራም። እኛ እኛ የምንሰራው ጸጋውን ለማግኘት ክርስቶስ የሰጠውን የእምነት ስራ ነው። የእምነት ስራና የህግ ስራ የተለያዩ ናቸው። የህግ ስራ ህግ የሚባለው ብሉ ኪዳን ነው፣ የዚያ ስራ ነው። እኛ ግን በእምነት በክርስቶስ በጸጋ በክርስቶስ ነው የምንድነው። ያን ጸጋ ለማግኘት የተሰጡ የእምነት ስራዎች አሉ። ምሳሌ ያመነ የተጠመቀ ይድናል ይላል። መጠመቅ እኮ ስራ ነው፣ የእምነት ስራ። መቁረብ የእምነት ስራ ነው። ነዳያንም ማብላት የእምነት ስራ ነው። መጾም፣ መጸለይ የእምነት ስራ ነው። እንዲህ ያለው እምነት ምሳሌ፣ አጋነት ከጾምና ከጸሎቶች አይወጣም አላቸው። ሰው መጾም፣ መጸለያ ይሄ እኮ የእምነት ስራ ነው። በህግ ስራ ግን መስዋዕት በመሰዋት ደም በመርጨት ግዝረት በመገዘብ ተናጽሆ በመፈጸም እንድናለን ብለን ግን አናስተምርም። እያስተዋላችሁ። ስለዚህ ብዙ መጻሕፍት ተጽፈዋል፣ ብዙ ትምህርቶች ተሰጥተዋል። እነሱን እየሰማን በሃይማኖት ለመጠበቅ በምግባር ለመጽናት ያብቃን። ይቆየን። ስብሐት ለእግዚአብሔር።